ሰላም እንዴት ናችሁ? እኔ ዮሴፍ ቸሩ ይባላለሁ። ይህ አፍላ ፊልምስ ቲዩብ ይሰኛል። በዚህ የዩቲዩብ ቻናል ላይ የፊልም ኮርሶችን ዳይሬክቲንግ፣ ድርሰት አጻጻፍ፣ ስለ ፕሮዳክሽን አጠቃላይ፣ ስለ ትወና ኤቭሪቲንግ፣ ስለ ፊልም ያሉትን ኮርሶች ይዤላችሁ መጥቻለሁ። በዚህ ዩቲዩብ ቻናል ማለት ነው፣ አብረን የምንማማርበት ቻናል ነው እድሉና አጋጣሚውን ሳታገኙ ቀርታችሁ፣ በተለያየ ምክንያት ፍላጎቱ ኖሯችሁ ተሰጦ እያላችሁ ይህን እድል እንድትጠቀሙበት ይዤላችሁ ቀረብ ያለው። በዚህ የዩቲዩብ ቻናል ላይ ማንኛውም ነገር አንድ ፊልም ከመነሻው እስከ መጨረሻው ድረስ ለተመልካች እስከሚቀርብበት ብቁ ሆኖ እስከሚቀርብበት ጊዜ ያለውን ሂደቶች አጠቃላይ በውስጡ ያሉትን ዘርፈ ብዙ ጉዳዮች ስለ ሙሉ ፕሮዳክሽን ከድርሰት አጻጻፍ ጀምሮ ፕሮዳክሽን ዝግጅቱን ፕሮዳክሽን ማናጀሩን በፕሮዳክሽን ዲዛይኑን ኮስቹም ላይቲንግ ኮንቲኒቲውን እያንዳንዷን እያንዳንዷን የምታስፈልገውን በጣም ብዙ ብዙ የፕሮዳክሽን አባላቶች አሉ እነዛ ፕሮዳክሽን አባላቶች ምንድን ነው ስራቸው ሀላፊነታቸው ምንድነው ግዴታቸው የሚወጡት ያላቸው አስተዋጽኦ በፊልሙ ላይ የሚያበረከቱት ነገር ምንድን ነው? ፊልም እንደሚታወቀው ቲም ዎርክ ነው። በዚህ ቲም ዎርክ ውስጥ እያንዳንዱ ሰው ግለሰብ ለፊልሙ የሚያቀብለው የሚያበረክተው ነገር ምንድን ነው? ፊልሙ ላይ የሚጨምርለት ነገር ምንድን ነው የሚለውን እያንዳንዷን ነገር እናያለን። ስለዚህ ከእናንተ የሚጠበቀው ሰብስክራይ ማለት የደውል ምልክቷን ማጥቆር ና አብራችሁን መቆየት ነው። እንደዚሁ አጋጣሚ ይህንን ዩቲዩብ ቻናል ያልደረሳቸው ተሰጦ ፍላጎቱ ና ፍቅሩ ያላቸው ስለ ፊልም ሰዎች ጋር እንዲደርስ ላይክ፣ ሼር ማድረግ ከእናንተ ቀናነት ይጠበቃል። ሼር አድርጉላቸው። ሁሉም የሚደርሰው በነጻ ይማር በቂ የሆነ እውቀትን ይገብ ከዛ በኋላ ለፊልሙ ለስራው መንደርደሪያ ይሆኗል ብዬ አስባለሁ። ስለዚህ ቀናነታችሁ አይለይን። ላይክ ሼር፣ ሰብስክራይብ፣ ኮሜንትም ላይ ጻፉልኝ። ማንኛውንም ነገር አሳውቁን። እኔም በተቻለ ይመቃል መጠን መልሳለሁ ማለት ነው። ያለውን ነገር ኮሚኒኬት እያደረገን እንቀጥላለን። ከዚህ በፊት የሰራናቸው ፊልሞች አሉ። አሁንም ቀጣይ በዝግጅት ላይ ያሉ ወደ ስራ የምንገባባቸው ስራዎች አሉን የፊልም ስራዎች። ስለዚህ እዛ ላይም በተለያዩ ፕላትፎርሞች እየተገናኘን በዚህም ዩቲዩብ፣ በፌስቡክ፣ በቴሌግራም፣ በኢንስታግራምና በቲክቶክ መረጃ እየተለዋወጥን አብረን የምንሰራበትን ሁኔታ እናመቻቻለን። በዛ ውስጥ ተዋናይም ምን ጥሩ ብቃት ያለው ተዋናይ እንመለምላለን። ፕሮዳክሽን ውስጥ ያለ ሰው አብሮ እንዲሰራ እንጋብዛለን። ልምድና እውቀት ሼር እየተደራረገን የተወሰነ የቻልነውን ያህል ወደ ኢንዱስትሪው እንስባለን ማለት ነው። የቻልነውን ሰው አቅማችን የፈቀደልንን ያህል ኢንዱስትሪ ውስጥ የሚችል ሰው ፍላጎቱና ተሰጡ ያለው ሰው እንዲገባ እንፈልጋለን። ግን በእኛ በምንችለው አቅም የቻልነውን ሰው እያስገባን እንቀጥላለን ማለት ነው። ስለዚህ ከኛ ጋር ብቻ ቆዩ፣ ጠብቁን፣ አብራችን ተከታተሉ። አመሰግናለሁ።